ይህን ለመግደል የምታርጉት ሙከራ ተዋ፣ አይጠቅማችሁ ብዬ ለእናንተ አማራሮች አንስቻል። ምንም በሻሻ ብንወለድ በብልጠት ብዙ ከእናንተ ስለማናንስ ማለት። በመጨረሻም ጠቅላይ ሚኒስትሩ ባደረጉት ሚስጥራዊ ስብሰባ ላይ እኔን ማጥፋት የጠቅማችሁም ተውረፉ ምንም በሻሻ ብወለድም ከእናንተ ብብልጥ አላንስም ሲለ ሲል አባላቶቻቸውን ተናገሩ። ለመሆኑ ጠቅላዩ እንዲየፈሯቸው የፓርላማ አባላትና ማናቸው? በጋራ እንቀኘዋለን። ሚስጥር የታገብኛለች ጥያቄ የቀረበላት ተወዳጇ ተዋናይት መስከረም አበራ ባሏ ማንነት የተወዳጁ አርቲስት መስከረም አበራ ሰርግ ሁሉም ነገር ተጠናቆ ካለቀ በኋላ መሰረዙ የቅርብ ጊዜ ትውስታ ሲሆን ታዲያ መስከረም የፊልሙ ምርቃት ወቅትና በአንዳንድ ቦታ ላይ በምታደርጋቸው የፎቶ ሽቶች ላይ ሆዷ እየገፋ መምጣቱን ተከትሎ በርካቶች ማርገዟን እንዳወቁ ቢናገሩም ከዚህ እርግዝና ጀርባ ያለው ሚስጥራዊው የፍቅር አጋሯ ማን ነው ስለሚለው መረጃዎችን ሰጣችኋለሁ። በሌላ ዜና በቅርቡ ከኦርቶዶክስ ተዋህዶ ቤተክርስቲያን በቀረበለት በርከት ያለ ገንዘብ ምክንያት ወደ ምን ምንፍቅና ያመራው እንዳልካቸው ዘነበና ጓደኞቹ አቋቋሙት ጭፈራ ቤትን የሚያስንቀው የቸርች በይፋ መመረቁ ተሰማ። እድሜ ስጠን እንጂ የማናየው የለም። በዙሪያ መረጃዎችን እንለውጣለን። ወዴት ነው የምትሄጂው? ወደ ቤት ነው። የማየሳት አኮርፈኝ። ቶሎ ሊድላት ሰው ለራት የሚቀጣጠረው ለምንድን ነው? ራት ለመብላት ነው። ሂጃብ አላረግም ለምሳሌ አሁን እዚህ ሶሻል ሚዲያ ላይ የሚያየን ሰውዬ ግን መቶ ሙልጫርቦ ይሰድብሻል። መቶ ኮመንት ላይ ነው የሚሰድብሽ። እና ኮመንት ላይ ምክር አለ አሁን እንግዲህ አላክ ደልሽ ብሎ ምክር እኔ አይቼ አላውቅም አላ ግደልሽ አላህ እንደዚህ ያርግሽ ከሰው በታች ምናምን ነገ የአሂራ ሞትሽን አትርሺ ቤት። በመጨረሻም ሮዚ እና ዩቲ የቆረጡ ይመስላል። ይህም ወደ ታላቅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲመለሱ መንገድ የጠረገላቸውን ነገር ሲናገሩ እንዲህ ይላሉ። በጎ የሰራን እስልምና እንከተላለሁ የሚሉ ጥፋትም ቃጠፋን እንኳን በውስጥ ማስተማር ሲገባቸው በአደባባይ እያዋርዱናል። እውን እነሱ ከኛ ተሽሎ አይመስለኝም፣ የሚያደርጉት ነገር በአደባባይ ስላልወጣ እንጂ ስትል ሮዚ በምድ ት ትናገራለች። ለመሆኑ ምንድነው የተፈጠረው? መረጃዎችን እንለውጣለን። በሌላ ዜና የጠቅላይ ሚኒስትሩ ልጅ ኤድን አብይ በአሜሪካ ሜሪላንድ በማስተርስ ኦፍ ሳይንስ ኢን አካውንቲንግ በከፍተኛ ማዕረግ የተመረቀች ሲሆን በዚያም ያስተላለፈችው መልእክት ብዙዎችን በንባራጅቷል። ለመሆኑ ኤድን አብይ ምን አለች? በዙሪያም መረጃዎችን እንለውጣለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የምትምስግንሆን በዘር ቁታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለት ቪዲዮ

አቤቱ አምላክ ሆይ የሚያደርጉትን አያውቁምና ይቅር በላቸው ማለት ይሄንን ሲያዩ ነው። የዓለም ፍጻሜው መቃረቡን ለማወቅ እነዚህንና መሰል በእግዚአብሔር ስም የሚነግዱ ወንበዴዎችን መመልከት ከበቂ በላይ ነው። በሰንብ ትንቢታቸው ቤት ይሰጣል፣ አካውንት በሚሊዮኖች ሲሞላ ይታይኛል መኪና ሲወርዳየው እያሉ ምድራዊ ነገሮችን ብቻ መስበክ ከምስኪኑ መመለይ ዘላለሚውን የወንጌል ቃል ይነጥቃሉ። ሱፍ የለበሱ በጋርድ የሚታጀቡ ስንት የተራበና የተጠማ እያለ በቤት የሚንቀሳቀሱ ኃይለኛ ጋንግስ ሮች የእግዚአብሔር ቃል እንዲህ ይላል ለአዋርያቱ ከምትለብሱት ልብስ ከምትጫሙት ጫማ በቀር ምንም ነገር አይኑሯችሁ ሲል ዋጋቸው በሰማይ እንጂ በምድር እንዳልሆነ በማስረዳት የምድር ስራቸውም ገንዘብን ማካበስ ሳይሆን የጠፋው የሰው ልጆችን በቃሉ አጥምደው በንሳ እንዲመልሱ አዘዛቸው። ዛሬ በዘመናችን በቅርቡ ከኦርቶዶክስ ተዋህዶ ቤተክርስቲያን በገንዘብ ተገዝቶ ሄደው እንዳልክና ዘመን አመጣሽ ፓስተሮችና ነቢያቶች ይኸው በመዲናችን አዲስ አበባ ባትላስ አካባቢ ጭፈራ ቤትን የሚያስንቅ ቸርች ገንብተው በይፋ አስመርቋል።

መጀመሪያ ማን ነው እሱ? እነዚህ ሁለት ሶሻል ሚዲያ ኢንፍሉዌንሰሮች እየደረሰባቸው ባለው አንገት የሚያስደፋ ንግግር በእጅጉ የተማረሩ ይመስላል። ለዚያም ኖሮዚ ችግሩ እንኳን ቢኖርብን በውስጥ መናገርና ማስተማር እየተቻለ ሙልጭ አድርጎ ይሰድቡናል፣ በሚጽፉት መልእክትም አላ ይግደልሽ ሉኛል ስትል በተደረገላት ኢንተርቪው እያለቀሰች ተናገረች። ለዚህ መሰደባቸው እንደ ዋና ምክንያት የተነሳውም ሂጃብ ባለማድረጋቸው ምክንያት ሲሆን ዛሬ ግን ይኸው ብሶባቸው በአንገታቸው ላይ ማተቡን አድርገው ብቅ ብሎ ታዲያ ይህንን የተመለከቱ በርካቶች የስድብ ናዳን ቢያሽጎደጉዱባቸውም እነሱ ግን ወደ ቀደመችው መንገድ ተዋህዶ ለመመለስ ቆርጠው ተነስቷል። በዙሪያም በትናንትና ሁለት ወንድማችን እፎዬ ለሁለቱም ጥሪ አቅርቦላቸዋል ለምን ለመማማር። ምላሻቸውም በሽታ የተጠናቀቀ ሲሆን ሮዚና ዩቲ ፍጻሜያቸውን ፈጣሪ ያሰምርላችሁ ሲል በርካቶች ምርቃታቸውን ተናግሯል። ሚስጥር የታገቢኛለች ጥያቄ የቀረበላት ተወዳጇ ተዋናይት መስከረም አበራም እሷን እንደሚወዳት እንደሚያፈቅራት

የተዋቂዋና የተወዳጁ አርቲስት መስከረም አበራ የሆዷ መግፋት ነገር በአሁኑ ሰዓት በርካቶችን እያወዛገበና እያነጋገር መቀጠሉ ታውቋል። በዚህም በርካታ አድናቂዎቿ ተከታዮቿ ስለ ጉዳዩ ለመ ከፍተኛ ፍላጎት እንዳላቸው ለራሷ የተናገሩ ሲሆን እሷ ግን አሁንም ድረስ ዝምታን መርጣለች። እንደሚታወቀው መስኪ በቅርቡ ሽማግሌ ተልኮ የጋብቻ ቀኑም ተቆርጦ ነገሮች ባለቁበት ሰዓት አንድ ያልተጠበቀ ዜና ከሁለቱም ወገኖች ይሰማል። እሱም ሰርጉ መሰረዙ የታወቀ ሲሆን በዚህም በርካቶችን ውዝግብ ውስጥ ሊከቱ ችሏል። ታዲያ ይህ በእንዲህ እንዳለ ሆኖ የመስኪ ሆድ መግፋት እርግዝናው ከማ ሊሆን ይችላል የበርካቶች ጥያቄ ሲሆን የቅርብ ምንጮችም ለዚህ መልስ ተዋል። ምላሹም መስኪ ሽማግሌ ተልኮ በኋላም የተሰረዘ ውጭኝ ጋር አስቀድማ ግንኙነት ነበራቸው በዚያም እርግዝናው ሊፈጠር እንደቻለ ይናገራሉ። በዚህም የተነሳ በርካቶች የተፈጠረውን አለመባት ፍቱት ና ልጃችሁን በጋራ አሳድጉ ሲሉ ለመስኪ ጥያቄን አቅርበዋል። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አማራዎች አንስቻሉ። ምንም በሻሻ ብንወለድ በብልጠት ብዙ ከእናንተ ስለማናንስ፣ ማለት በግራ እጃችሁ ምን ይዛችሁ፣ በቀኝ እጃችሁ ምን ይዛችሁ እንደምትታገሉ እርሱ ያውቃሉ። የበሻሸዋ አብይ በዚህ የፓርላማ ስብሰባ ላይ ይህንን ተናገሩ። እኔ ለማጥፋት የምታደርጉትን ነገር አይጠቅማችሁም። በቀኝ እጃችሁና በግራ እጃችሁ ምን ይዛችሁ እንደምትታገሉ እናውቃለን ሲሉ ለአብን አመራሮች ተናገሩ። የአብን አመራሮች ጥያቄ ግን ይህ አልነበረም። ሀገሪቱ ላለፉት ዓመታት በከፍተኛ እርስ በርስ ግጭት ውስጥ እየተናጠች ነው። ዛሬ ሰው ከቤት ወጥቶ በሰላም ተንቀሳቅሱ ሰርቶ ለመግባትም እየተቸገረ ነው። መንግስት ተቀደመ ያላፊነቱም የዜጎቹን በሰላም ወጥቶ በሰላም መግባት ማረጋገጥ ነው። ለምን ይህን ማረጋ አልቻለም? ሲሉ ነበር ጥያቄን አነሱት። በኋላም ጠቅላዩ ምንም በሻሻ ብንወለድም በብልጠት ከእናንተ አናንስም። አሁን ይሄን ትናገራላችሁ፣ በጀርባ ሄዳችሁ ደግሞ ሰላም ትነሱናላችሁ፣ እንተዋውቃለን ሲሉ ቆምጠጥ ያለ ከርዕሱ ውጭ የሆነ ምላሽን አቀረቡ። ዘይገርም ነው። ከዚህ በመቀጠል የጠቅላዩ ልጅ በምርቃቱ ወቅት ያስተላለፈችውን አስደናቂ መልእክት ላስደምጣችሁ እና ልመለስ። Good afternoon, honored guests,

ክብሯትና ክብሯን ሁላችሁንም እንኳን ለዚህ ያበቃችሁ። ከሁሉ አስቀድሜ ለዚህ ችለት ላበቃኝ አምላኬ ምስጋናን አቀርባለሁ። በመቀጠልም ቤተሰቦቼን፣ መምህራኖቼን፣ ጓደኞቼን እጅግ በጣም ከልብ አድርጌ አመሰግናለሁ። ዛሬ በዚህ መድረክ ላይ ስቆም ስለ ሀገር ኢትዮጵያ አንድ ነገር መናገር እንፈልጋለሁ። በሀገራችን በተለያዩ አካባቢ የሚገኙ አለመግባባቶች በሰላምና በንግግር እንዲቋጩ፣ ህዝቡም የሰላም አየር እንዲተነፍስ ስለ አባዬን ለመጠየቅ እፈልጋለሁ። ዛሬ መሾም እንዳለ ሁሉ መሻራለ። ዛሬ ከፍታ እንዳለ ሁሉ ደግሞ ዝቅት አለ። ስለሆነም ሁሉንም የኢትዮጵያ ዜጋ የሚማጽነው እባካችሁን አንድንሆን፣ ዘረኝነት መከፋፈል አይጠቅመንም ስትል እምባ የተናንቃት መልክትን አጋርታለች። በመላው ዓለም ላይ የምትገኙ ድቤ ሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎችን እንገናኛለን። ለስ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁና ትርሱ ባላችሁበት ቦተሎ ክፉ አይነካችሁ። ስላም በቸር በጤና ቆዩልኝ፣ እይመቻችሁ